አንድ ወጥ ኢትዮጵያ ክፉኛ አቁስላ ማርካ ያከመችው የጁባላንዱ ፕሬዝዳንት ማዶቤ የብዙ ኢትዮጵያውያን ደም ነው የወሰደው። ኢትዮጵያ ደም ነው ነው ያለህን እንለዋለን። ይህ በሶማሊያ የኢትዮጵያ የቀድሞ አምባሳደር ወንድሙ አሳምነው በአሁኑ የጁባላንድ ግዛት ፕሬዝዳንት ማዶቤ በቀልድ መልኩ ጣል ያደረግኩላቸው ነገር ነው ይላል። በዚህም በቀልድ የተለወሰ መሪር እውነት ነው። እውነታው የሶማሊያ ራስ ገዝ የጁባላንድ ላለፉት 12 ዓመት ያስተዳደረው ማዶቤ ባንዶ በኢትዮጵያ ጦር ክፉኛ ቆስሎ አዲስ አበባ ሕክምና አድርጓል። ሰላም ጤና ይስጥልን። የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? በዛሬው ዘገባችን ማዶቤ ማናቸው? ማዶቤስ በኢትዮጵያ የተማረኩት እንዴት ነው? የትስ ነው የተማረኩት የሚለውን ሰፋ ያለ ዜና ይዘን ቀርበናል። በዛሬው ዘገባችንም የብዙሀን ኢትዮጵያ ላይ የኢትዮጵያ እንደም ያላቸው ናቸው ተብለው የሚጠሩት ማዶቤ ቆስለው የተማረኩት በአገሩ ሶማሌያ ውስጥ ነው በዛሬ 19 ዓመት በፊት ወደዚያ ዘልቆ የገባው የኢትዮጵያ ጦር ነው። አምባሳደር ወንድሙ ማዶቤ በኢትዮጵያ ከኢትዮጵያ የተሰጠው በርካታ የደም ልገሳ ለመግለጽ ይህንን አገላለጽ ነው የተጠቀሙበትም የተጠቀሙበትም አንተ ኢትዮጵያዊ ነህ የኢትዮጵያ እንድም ወስደሃል በሚል ነበር። በወቱ በአርባዎቹ እድሜ ገደማ የነበረው ማዶቤ የአልሸባብ ቡድን መስራች እንዲሁም የቡድኑ ቀኝ እጅ ነበር። ከታጣቂ ቡድን አመራርነቱ ጋር ተያይዞ በአፍሪካ ቀንድ በአሸባሪነት በኢትዮጵያ እንዲሁም በአሜሪካ ጭምር መታድን ጀመረ። የጸረ ሽብር ዘመቻ ማፏፏምን ይፋ ያደረገው በአሜሪካ ጥቃት ከተፈጸመበት አልቃኢዳ ጋ ግንኙነት አለው በሚል ማዶቤ በጥቁር መዝገብ ማካተቷን አስታወቀች። አሜሪካ ማዶቤን ለማረከ እንዲሁም ለመግደል ሙከራ አድርጋለች። ይባስ ብሎ በቀጥታ በእርሱ ላይ ያነጣጠረ የአየር ጥቃት በሶማሌ ላይ ፈጽማለች። አልተሳካም እንጂ ከተማረከም በኋላ ስጡ ብላ ነበር። የኢትዮጵያ ወታደሮች በበኩላቸው ማዶቤን የመግደል ሳይሆን የመማረክ ተልዕኮ አንግበው ጦሩን ይመሩ የነበሩት አንዱና ማዶቤን የማረኩት ኮነኔል ገብረ እግዚአብሔር አለም ሰገድ ለቢቢሲ ተናግረዋል። ማን ይናገር የነበረ ማን አርዳ የቀበረ እንድሉ ማዶቤ በሀገሪቱ እንዲሁም በቀጠናው ታዋቂ ጦረኛ መሆኑን የተፋለሙበት ይመሰክራሉ ይመሰክሩለታል። ማዶቤ የሶማሊያ የሽግግር መንግስትን ደግፎ ጣልቃ የገባው የኢትዮጵያ ጦር የተፈተነ የጦር አዛዥ እንዲሆን ይነገርለታል። በቀድሞ አልኢቲሃድ እስላማዊ እንዲሁም እሱን ተከትሎ በመጣው የሶማሊያ እስላማዊ ፍርድ ቤቶች ህብረት አመራር የተመሰረተው በራስ ካምቦኒያ ብርጌድ የተሰኘው የጦር ክንፍ በማንቀሳቀስ በርካታ ግንባሮች ተፋልመዋል። ማዶቤ ቅጽል ስሙ ነው። ቤተሰቡ ውስጥ የቆዳ ቀለሙ ከሌሎች ጠቆር በማለት የተሰጠው ስም ነበር። ማዶቤ ጥቁር እንደማለት ሲሆን ትክክለኛ ስሙ ግን መሐመድ አህመድ ኢስላም ነው። የሸክም ማዕረግ አለው። ማዶቤ ቁልፍ የአልሸባብ ሰዎች ብቻ ሳይሆን አልሸባብን በአንድ ወቅት በምልክትነት መርተዋል። በተጨማሪም ኢትዮጵያ በሶማሌ ጦሯን ያዘመተች በት እንዲሁም አልሸባብ ወላጅ የሆነው የሶማሌ እስላማዊ ፍርድ ቤቶች ህብረት አመራር የደቡባዊቱ ሶማሌ ከተማ ኪስማዩ ሊቀመንበርም ነው። በስልሳዎቹ አጋማሽ ዕድሜ ላይ የሚገኘው የአሁኑ ማዶቤ በደቡብ ሶማሌ ራስ ገዝ ከሆነችው ግዛት ጠንካራ የሆነችው የጁባላንድ መሪ ሆነው ተገኝተዋል። ሁለት ነጥብ አምስት ሚሊዮን ነዋሪዎች ያላት ጁባላንድ የሀገሪቱ የስበት ማዕከል እንዲሁም ባላት የተፈጥሮ ሀብት የተነሳ የሶማሌ የዳቦ ቅርጫት ትሰኛለች። የግዛት ቱ ዋና ከተማ ኪስማዩ ከሀገሪቱ ታላላቅ ከተሞች እንዲሁም ትልቁ ወደብ አንዱ ነው። በተፈጥሮ በዘይት ጋዝ ከሰል ሀብት ክምችት የታደለ ምርት ማ ኪስማዩ ጁባላንድ ለመቆጣጠር አልሸባብን ጨምሮ ሌሎች የሶማሌ ሚሊሻዎች ተፋልመውበታል። ማዶቤ ኬንያ ኢትዮጵያ የሚያዋስኗት ጁባላንድ እና እንደ ፕሬዚዳንት እንደውም ከማዕከላዊ መንግስት በላይ የሚታይ ነው። የፌዴራል መንግስትን ስልጣን ይገዳደራል። ካልተስተማማበትም ፍንክች የሚል ሰው አይደለም። ጦሩም ለማዝመም ወደኋላ አይልምም። ፈገግ የማይለው ማዶቤ በቅርቡ ከሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ጋር ከምርጫ ጋር በተያዘ እሰጥ አገባ ውስጥ ገብተዋል። ሰውየው ካልተስማማበት ፍንክች አባነብሱ የሚል ሰው አይደለም። ጦርም ለመማዘዝም ወደኋላ ኋላ የማይመለስ ልበ ሙሉ ሰው ነው። የፌዴራል መንግስት ከእኔ እሽታ ውጭ ምርጫ አድርጓል ባለው ማዶቤ ላይ የእስር ትዕዛዝ ሲያወጣ አይነኪው ማዶቤ ዝም ብሎ አልተመለከተም። በምላሹ ማዶቤ በፕሬዝዳንት ሀሰሸ መሐመር ላይ የእስር ትዕዛዝ አወጣ። ነገሩ ተገላቢጦሽ ሆነ። ፕሬዝዳንቱ በሀገር ክህደት፣ የእርስ በርስ ጦርነት በማነሳሳት የሀገሪቱ ህገ መንግሥት ስርዓት ለማደፍረስ ሞክረዋል አላቸው። በእስር ትዕዛዝም ብቻ አልተወሰነም። ከራስ ካምቦኒ በኋላ የመሰረተው ዳርዊሽ የተሰኘው ልዩ ኃይል ከሶማሌ ብሔራዊ ጦር ጋር ግጭት ውስጥ ገብቷል። ማዶቤ የመማረክ ትዕዛዝ የተሰጠው። አልኢቲሃድ አልኢስላም በአውሮፓውያን በ 1980 ዎቹ በመቀላቀል የተዋጊነት ህይወት የጀመረው ማዶቤ ከአልሸባብ መስራቾች አንዱ ነው። በወቅቱ በአውሮፓውያን በ2006 ነበር። ሞቃዲሾና ደቡብ መካከለኛ ሶማሌ የሚገኙት አካባቢዎች እስላማዊ ፍርድ ቤቶች ህብረት ቁጥጥር ስር የነበሩበት ወቅት ነበር። በቡድን ውስጥ ያሉ አንዳንድ መሪዎች ህብረቱን ትክክለኛ ጃሂድ እያካሄደ አይደለም በማለት ጠንካራ ያለ የተዋጊ ክንፍ መመስረት ፈለጉ። ሀራካት አልሸባብ አለ ሙጃሂድ የታጋይ ወጣት ንቅናቄ ወይም ባጭሩ አልሸባብ ተመሰረተ። አህመድ ማዶቤም በምክትል መሪነት ተመረጠ። ማዶቤ አልሸባባዊ ዊንክን ወይም ዊኒንግ በሚል በ2012 በወጣው የቪኦኤ እንግሊዝኛ ጽሑፍ ላይ ባደረገው ቆይታ ፓኪስታን የተማረው እስላሚል አላሪል መሪነት እንዲሁም ሀሳብ ቀርቦ ራስ ካምቦን ወክዬ በምክትልነት ተመረኩ ብለዋል። ቡድኑ በኅብረቱ ውስጥ የራሱን የበላይነት ለመጫን እንዲሁም አገዛዙን ለማፋጠን እየሞከረ ባለበት የኢትዮጵያ ወታደሮች በድንገት ሶማሌ ዘው ብለው ገቡ። ኢትዮጵያ በሶማሌ ጦሯን ካስገባች በኋላ አልሸባብ የኅብረቱ መሪ ቡድን ማደን ጀመረ። በዓመቱም አልሸባብ ምክትል የሶማሌ ፍርድ ቤት ኅብረት የኪስማዩ ሊቀመንበር ማዶቤ ተማረከ። በስምንት ጥይት ተመቶ ክፉኛ ቆስሎ ነበር የተማረከው። ተማርኮም ወደ አዲስ አበባ ተወሰደ። በዚያን ማርከው ወደ አዲስ አበባ ያመጡት የኢትዮጵያ ክፍለ ጦር ሲመሩ የነበሩት አንዱ ኮሎኔል ገብረ እግዚአብሔር አለም ሰገር ናቸው። ማዶቤ የኢትዮጵያ ጦር እልህ አስጨራሽ ሆነ በሆነ ሁኔታ ተፋልሟል ይላሉ ኮሎኔል ገብረ እግዚአብሔር። ኢትዮጵያ በህብረቱ እንዲሁም ከሌላኛው የህብረቱ ክንፍ አልሸባብ ጋር ስትዋጋ ሙሉ የጁባላንድ የጦር ግንባር ይዞ እስከ ሽግግር መንግስት መቀመጫ በነበረው ባይዲዋ ጫፍ ድረስ የተፋለመው ኃይል የማዶቤ እንደነበር ኮሎኔል ያዋሳሉ። ማዶቤ በተፋለመችባቸው ግንባሮች የኢትዮጵያ ክፍለ ጦሩ ሲመሩ የነበሩት ጄኔራል ገብረዲላ እና ና ኮሎኔል ገብረ እግዚአብሔር ሲሆኑ የማረኮቱም የነዙ የጦር አመራሮች ናቸው። ኮሎኔል ገብረ እግዚአብሔር እንደሚሉ ከሆነ የኢትዮጵያ ጦር ማዶቤን ለመማረክ ከፍተኛ ጥንቃቄ የተሞላበት ዘመቻ ነበር የተካሄደው ብለዋል። ማዶቤ እንዳይገደል እንዲማረክ መመሪያ ከበላይ ተሰጥቶ ነበር ሲሉ ኮሎኔል ያስታውሳሉ። እርሱ በህይወት ለመያዝ ጠንቅቀን እንደተባልነው ነው ነው የያዝ ነው እሱም ወታደ ወታደሮችን እያቆሰለ እስከ መጨረሻው ተዋጋን አሉ። መጨረሻ ማዶቤ በስምንት ጥይት ተመቶ ወደቀ። ክፉኛ ቆስሎ በደቡብ ሶማሊያ በርድሌን በምትባል ስፍራ ተማረከ። እጁን ሰጠ አሉ። ኮሎኔል እንደሚሉ ከሆነ በነበረው ውጊያ ከስምንት ታጣቂዎች በህይወት የተረፈው ማዶቤ ብቻ ነበር። በቱ ከባድ ሁኔታ ቆስሎ ስለነበር ህይወት አልነበረውም ይላሉ ኮሎኔል ገብረ እግዚአብሔር። ከቢቢሲ ጋር በነበራቸው ቆይታ በሞትና በህይወት መካከል የነበረው ማዶቤ ወደ አዲስ አበባ ተወሰደ። ኮሎኔል ገብረ እግዚአብሔር ራሴ ነኝ በሄሊኮፕተር ወደ አዲስ አበባ የወሰድኩት ሲሉ ያስረዳሉ። በወቱ የደቡብ አፍሪካ ሜል ኢንድ ዘ ጋርዳንን ጥር መጨረሻ 27 ይዞት የወጣው ጽሁፍ ኢትዮጵያ ቁስላይ የማረከቻቸው ማዶቤ ግዳይ የወጣ ያህል ስታሳይ ነበር ብለዋል። ኢትዮጵያ በሶማሌ ጦር ግንባር ከተገዳደለቻቸው ውስጥ በምስራቅ አፍሪካ አልቃኢዳ ርዕዮተ ዓለም እንዲሁም ስትራቴጂ ከፍተኛ መሪ የነበሩ ታሪቅ አብዲላሂ ወይም አቡ ታሊክ አልሱዳን ተጠቃሽ ናቸው። አልሱዳኒ የኦሶማን ቢንላደን የቅርብ ሰውና በቦምብ እውቀት የረቀቅ ሐስ ነበር የተባለ ሲሆን አሜሪካን በጥብቅ ትፈልገው ነበር። አሜሪካ በሁለት መቶ ሃያ ሰዎች ሞት ምክንያት ለሆኑት በታንዛኒያና በኬንያ ኤምባሲዎች ላይ የተፈጠረው ጥቃት ውስጥ አልሱዳኒ እጁ አለበት ትላለች። አሜሪካ ቀድሞ በአሜሪካ በአየር ጥቃት ልትገደል ሞክራ ከሰባ በላይ አርብቶ አደሮች ቢገደሉም አልሱዳን ግን አመልጧል። ሆኖም ኢትዮጵያ በጦሩ በፈጸመችው ጥቃት እንደተገደለ ኮሎኔል ገብረ እግዚአብሔርና አምባሳደር ወንድሙ አረጋግጠዋል። በሶማሊያ ሞሐመድ ሲያድ ባሬ አገዛዝ ወቅት መውደቅ ተከትሎ በጎሳ ተጨማሪ የእስልምና እምነት መሰረት ያደረጉ ፖለቲካዊ እንቅስቃሴዎች ማንሰራራታቸው ስታብላይዜሽን ኤንድ ኮመን አይደንቲቲ ሪፍሌክሽን ኦን እስላሚክ ኮርት ዩኒየን ኤንድ አልኢትሃድ የተሰኘ ጽሑፍ ይጠቅሳል። ከነዚህም ውስጥ ተጠቃሾቹ የሲያድ ባሬ በስልጣን መውደቅ ተከትሎ ተፈጥሮ የነበረ የደህንነትና የጸጥታ ክፍተት በመውላት ተንሰራርፈው የነበሩ ወንጀለኞች ይቆጣጠሩ የነበሩት እስላማዊ ፍርድ ቤቶች ናቸው። ፍርድ ቤቶች በማዕከላዊ መንግስት ባልነበረበት ሶማሌ ህግና ስርዓት ለማስፈን ይሞክሩ እንደነበር ይሄ ጽሁፍ ይጠቅሳል። ከፍርድ ቤቱ በተጨማሪ እስልምና እምነት ፖለቲካ መሰረት አድርጌያለሁ የሚለው እንደ አውሮፓ አቆጣጠሮቹ በሰማኒያዎቹ እንዲሁም በዘጠናዎቹ ይንቀሳቀሱ የነበረው አል ኢቲሃድ አል እስላሚክ ሌላኛው ንቁ ድርጅት ነበር። ሶማሌ ማዕከላዊ መንግስት ተንኮታኩቶ ስርዓት አልባ ሆኖ በጦር አበጋዞች እጅ ስትወድቅ ኢትዮጵያ የተለያዩ ወገኖች ትደግፍ እንደነበር የተለያዩ ጽሁፎች ዋቢ ያደርጋል። አጋር የሚሆኑትን ማዕከላዊ መንግስት አጥብቃ ትሻ ነበር። አብድላሂ የሱፍ በ2004 እንደ አውሮፓ አቆጣጠር የሶማሌ ሽግግር መንግስት ፕሬዝዳንት ሆነው ወደ ስልጣን እንደመጡ ከፍተኛ ሚና ተጫውታለች። ኢትዮጵያ ብቻ ታይሆን፣ ሲአይኤምም የጦር አበጋዞች በማስታጠቅ በገንዘብ ድጋፍ ያደርግ ነበር። ጆርጅ ቡሽ የሚመራው መንግስት ይህን እንዳላዋጣው ሲያውቅ ደካማውን የሽግግር መንግስት መደገፍ ጀመረ። ሆኖም የፍርድ ቤቶች ስብስብ የሆነ የሆነ የእስላሚ ፍርድ ቤቶች ህብረት የጦር አበጋዞች ጥመት በማሸነም በሁለት ስድስት ሞቃዲሾ ተቆጣጠሩ። ቦቱ የሀገሪቱ ይመሩ የነበሩ ጠቅላይ ሚኒስተር መለስ ዜናዊ የእስላሚ ፍርድ ቤቶች ህብረት አብዛኛው አመራር ለአልኢትልሃድ አልእስላሚ የወጣ መሆኑን ለሀገራቸው ስጋት የጋረጠ መሆኑን ተናገሩ። ኢትዮጵያ ኦጋድን ግዛት ያካተተ ታላቋን ሶማሌ መፍጠር ያለመ አልኢትሃድ በርካታ የቦምብ ጥቃቶች በኢትዮጵያ ፈጽሟል። አልኢትሃድ በ1990ዎቹ በድሬዳዋ ገበያ ላይ በቦምብ ጥቃት ፈጽሞ 15 ሰዎች ተገድለዋል። እንዲሁም በአዲስ አበባ ዋቢ ሸበሌ ሆቴል በፈጸመው ጥቃት አራት ሰዎች ሲገድል ሀያ ሰው ይቆስለዋል። አልኢትሃድ የኢትዮጵያ ትራንስፖርት ሚኒስትር የነበሩት አብዱል መጂድ ሁሴን ለመግደል ሙከራ በ1996 አድርጎ ኃላፊነቱን መውሰዱን በስታንፎርድ ዩኒቨርሲቲ በ2016 የወጣውንና የታጣቂ ቡድኖች እንቅስቃሴ የሚከታተለው ማይፒንግ ማሊታን ኦርጋናይዜሽን ጽሁፍ ያስረዳል። ኢትዮጵያ አልኢትሃድ መሪዎች፣ እንዲሁም የጦር ሰፈሮች ላይ ያነጣጠረ ጥቃቶች ለመፈጸም ጦሯን ወደ ሶማሊያ አስገብታ ወታደራዊ ዘመቻ ማካሄድ ጀመረች። እስላማዊ ፍርድ ቤቶችን ህብረት መሪ ሼህ ሐሰን ድሄሪ አዊስ በአንድ በኩል የአልኢትሃድ እስላም እስላማዊ መሪ ነበሩ። ሼህ ሐሰን አዊስ በሶማሌ እስላማዊ ፍርድ ቤቶች አንድ ለማድረግ እንዲሁም እስላማዊ መንግስት ለመመስረት ከፍተኛ እንቅፋት የሆነባቸው ኢትዮጵያ እንደሆነች አወጁ። ሌሎች የሌሎች አመራሮች ኦጋዴን ያካተተ የሶማሌ በመስረት እንዲሁም የህብረቱ ማዕከላዊ ስልጣን መቆጣጠር ኢትዮጵያን አልቀበለውም አለች። መቀመጫውን ባይደዋ አድርጎ የነበረው የሽግግር መንግስት ለኢትዮጵያ ባደረገው ግብዣ ጦር ወደ ሶማሌ በማስገባት ጣልቃ ገባች። ወረራ ነው ያለው የህብረቱ አመራሮች ሁሉም ሶማሊያ የኢትዮጵያን ለመታገል በአንድነት እንቁም፣ ጃሂድ ቅዱስ ጦርነት አወጀ። በታህሳስ 2006 ገደማ በኢትዮጵያ ጦር ተሸነፈ። የኢትዮጵያ ጦር የህብረቱ ጠንካራ ይዞታ የነበረው የደቡብ ግዛት ማስወጣት ሳምንት ብቻ ነበር የወሰደበት። በርካታ አመራሮች ሀገር ጥለው ተሰደዱ። የህብረቱ መሪ ሼክ አዊስ እና ከዚህ ቀደም ህብረቱን ትደግፍ ወደ ነበረችው ኤርትራ ማፈግፈግ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ያጠናከረው መረጃ ያሳያል። ሼክ አዊስ በአመራሩ በአመራሩ ሆኖ በሶማሌ፣ ኢትዮጵያ፣ ኬንያ ለሚሞከሩ ጥቃቶች የገንዘብና የጦር መሳሪያ ድጋፍ ያሰባስብ እንደነበር ግለሰቡን አስመልክቶ የጸጥታው ምክር ቤት ያሰፈረው መረጃ ያሳያል። ኢትዮጵያ በሶማሌ ለሁለት ዓመታት ከቆየች በኋላ ጽንፈኛው ስጋት አስወግጃለሁ በማለት እንደ አውሮፓ አቆጣጠር በ209 አካባቢውን ለቃ ወጣች። ህብረቱ ቢተነትንም ሌላኛው ታጣቂ ክንፍ አልሸባብ ተጠናክሮ ብቅ አለ። የአልሸባብ መጠናከር ብቻ ሳይሆን በርካታ የሶማሌ ግዛቶች መቆጣጠር ቻለ። አልቃይዳውም ጋር አጋርነት መሰረተ። ማዶቤ በኢትዮጵያ ጦር ከተማረከ ከሶስት ወራት በኋላ አልሸባብ መሪ እስማኤል አራሬል ወደ ኤርትራ ለማዕናት ጅቡቲ ላይ ያለ በሲአይኤ ቁጥጥር ስር ዋለ። አሜሪካ በሽብር እጠረጥራቸዋለሁ የምትለውን እንዲሁም በከፍተኛ ስቃይ ትፈጽምበታል ብን የሚባለው ጓቲማላ ተላከ። አልሸባብ ለመሪዎች መያዝ ፈጣን ምላይ ሰጠ። ሁለቱንም በሌላ ተካቸው። የማዶቤ አዲስ አበባ ቆይታ። በከፋ ሁኔታ ቆስሎ አዲስ አበባ የመጣው ማዶቤ ወደውን ወደ ሆስፒታል ተወሰደ። በአዲስ አበባ የጦር ኃይሎችና ፖሊሲ ሆስፒታል ታክመዋል። የጦር መሪው እነዚህ ሆስፒታሉ ከፍተኛ ሕክምና ተደርጎለታል። ማዶቤ የተሰጠውን የደም ልገሳ ለመግለጽ የኢትዮጵያ ብዙ ደም የወሰደ ይሉታል አምባሳደሩ፣ በፈገግታ እሱም የኢትዮጵያ ደም ሆኖ ያለህ እንለዋለን። ከሞተ ነው የዳነው ነው እንዳይሞት ብዙ ጥረት ተደርጓል ሲሉ አምባሳደር ያክላሉ። የማዶቤ መትረፍ ከሞት አፋፍ ነው ያመለጠው ሲሉ ኮሎኔል ገብረ እግዚአብሔር አምባሳደር ወንድሙ የሚገልጹት። ማዶቤ በአዲስ አበባ ሁለት ዓመት ቆየ። እየተኮላተፈም ቢሆን አማርኛ መናገር ቻለ፣ ይላሉ አምባሳደሩ። በወቱ የወጡት የሚዲያ ዘገባዎች ማዶቤ በእስር ላይ እንደነበር ቢገልጹም አምባሳደር ሆነም ኮሌኔሉ በጭራሽ በማለት ያስተባብላሉ። እንደ እስረኛ ሳይሆን እንደ የኋላ የሰላም አጋር ለማድረግ ነው ያሰብ ነው። የሶማሌ ጉዳይ በእስር የሚፈታ አይደለም ሲሉ አምባሳደር ወንድሙ ያስረዳሉ። እንደውም እንደ ልዩ እንግዳ ነበር በኢትዮጵያ ያስተናግዳቸው፣ ይላሉ። ሆኖም በርካታ ጥላት የነበረ ሰው ስለነበር ጥበቃ እንደነበረው ኮሌኔሉ ያስታውሳሉ። ኖሬ እንደሚሉ ነው። ከታወቀ ጎሳ፣ ከታወቀ ቤተሰብ ነው የመጣው ወንድማችን ነው። እስር ቤት ሳይሆን መወያ መወያየት ተመራጭ መንገድ ነበር ብለዋል። በኦጋዴን ጎሳ የመጣው ማዶቤ በሶማሌ ክልልም ትልቅ ስፍራ ያለው ሲሆን ቤተሰቦቹና ዘመዶቹ አዝማዶቹ በክልሉ ነዋሪዎች ናቸው። የቀድሞ የሶማሌ ክልል ፕሬዝዳንት የነበሩት አብድ ኤሌ ማዶቤ ሬን አብድ ኤሌ የተሰኘውን የኦጋዴን ንዑስ ጎሳ ባል ናቸው። ኦጋዴኖች በሶማሌ ክልል እንዲሁም በኢትዮጵያ የፖለቲካ ትልቅ ስፍራ እንዳላቸው አምባሳደር ወንድሞ ያስረዳሉ። ማዶቤ ኢትዮጵያ፣ ኬንያ፣ ሶማሌ ውስጥ ባሉ ኦጋዴኖች እንደ ታላቅ መሪ ይታያሉ። ኮሎኔል ገብር አገላለጽ ከሆነ ማዶቤ እንደ ጋሻና እንደ የሚተማመኑበት የጎሳ ከለላ እንዲሁም ተቀባይነት ያለው መሪ ነው ብለዋል። ማዶቤ ሕክምናው ካጠናቀቀ በኋላ መቆ ቆያውን ያደረገው ብሔራዊ ሆቴል የነበረ ሲሆን በነጻነት ነበር የሚንቀሳቀሰው። ኮሎኔል ገብረ እግዚአብሔር እንደሚሉት ከሆነ ማዶቤ በኢትዮጵያ ቆይታ ሚስት አግብቶ እንደው መረ እንደውም ልጅ ወልዷል ይላሉ። ዋነኛው ማዶቤ አዲስ አበባ ቆይታ ያተኮረው ጎራ ማስቀየር ነበር። ኮሎኔል እንደሚሉት ዋነኛው ስራችን እሱን ከጽንፈኝነት ማስወጣት ወይም ዲራይ ክራይዝ ማድረግ ነው ብለዋል። ማዶቤ ከአልሸባብ ሆነ ከህብረቱ በተጸራሪ በማስቀመጥ ኮሎኔል ገብሬ ቃል ማዶቤን በመለወጥ የላይኛው አመራር ኢንቨስት አድርገውበታል። ከቀድሞ ጠቅላይ ሚኒስተር መለስ ዜናዊ በቱ የውጭ ጉዳይ ሚኒስተር ስዩም መስፍን እንዲሁም የጤና ከነበሩት ዶክተር ቴድሮስ አድሃኖም በተደጋጋሚ ይገናኙ ነበር። እንደ ኮሎኔል ገብረ እግዚአብሔር ከሆነ ጽንፈኛ ማንም እንደማይጠቅም ሶማሌንም ሆነ ኢትዮጵያ ያፈርሳል፣ ኢትዮጵያም ይበታትናል የሚሉ ውይይቶች በተደጋጋሚም ከማዶቤ ጋር የሚነሱ ነበሩ። በታከመ ብቻ አይደለም። ኮሎኔል ገብረ እግዚአብሔር የማዶቤ ኢትዮጵያ ቆይታ ሲገልጹ ብሬን ዋሽድ ሆነው ነው ከዚህ ጽንፈኝነት ከአክራሪነት ወጣ ብለዋል። ማዶቤ በሽብርተኝነት እንደውም ከጽንፈኝነት መውጣት ትርጓሚው ለእኛ ቀላል አይደለም ይላሉ። አክለውም አህመር ማዶቤ ምስጋና ይገባውና ትክክል ነው ብሎ ሀሳቡን ተቀበለው። በጣም የምናደንቀው ጓደኛችን ነው ይላሉ። ለ15 ዓመታት በሶማሌ የቆየው ኮሎኔል ገብረ እግዚአብሔር ይናገራሉ። አንድ ት ማራኪው ኮሎኔል ማዶቤ ጋር የጠበቀ ወዳጅነት አላቸው። ፖለቲካ ቋሚ ጠላት የለውም የሚለው የማዶቤ ህይወትን ማሳያ ነው ብለዋል። ጦረኛና ፖለቲከኛ ማዶቤ ቅራኔዎች የማይታረቁ የሚመስሉ ጎራዎች ተሰልፏል። በአልኢታሀድ የሚጀመረው የትግል ህይወት ከኢትዮጵያ ጋር ለዘመናት ተጸራሪ ጎን አስቁሞታል። ኢትዮጵያ ጋር በተቃራኒ ጎን ተሰልፎ አልሸባብና ህብረቱ ጋር የቆመ በጽኑ ተፋልሟል። ከአዲስ አበባ ቆይታ በኋላም ኢትዮጵያ ቅርብ አጋር ሆነ። አልሸባብ ተጻሮ የቀድሞ ቡድኑን ወቅቷል። ማዶቤ የኢትዮጵያ ብቻ ሳይሆን በሶማሌ ፖለቲካ እጁን የምታስገባው ኬንያ ጋር ቅርብ አጋርነት መፍጠር ቻሏል። ወደ ጁባላንድ ፕሬዝዳንት ለመምጣትም የኬንያና የኢትዮጵያ ከፍተኛ ድጋፍ አድርገውለታል። ኢትዮጵያ ማዶቤን አቁስላና ማርካ ከጎና የማሰለፍ እቅድ የጠነሰሰችው ብዙ ፈላጊዎች በነበሩበት ሁኔታ ነው። በሽብር እንፈልጋቸዋለን ከምትላቸው ተጠርጣሪዎች ወደ ጓቲማላ ቤን እየወሰደ የነበረው አሜሪካ ማዶቤ በአዲስ አበባ ከተወሰደ በኋላ አሳልፋቸው ስጡይ ብላ ነበር። የኢትዮጵያ መንግስት ግን ማዶቤን ለመስጠት ፍላጎት አልነበረውም። የኢትዮጵያ መንግስት ማዶቤ እንዲገደል ሆነ እንዲታሰር ፍቃደኛ አልነበረም ይላሉ። ኮነኔል አምባሳደሮን ድሞ ይህን ያጠናክራሉ። አሜሪካ እንዳያጠፏቸው ጥንቃቄ ስናደርግ እናስረክብም አላልናቸውም። ኢትዮጵያ ጦሯን ወደ ሶማሌ ስታስገባ ከአሜሪካ እኮ እንዳልሆን የሚጠቀሱ አምባሳደሩ ዋነኛ ምክንያታቸው የኢትዮጵያ ብሔራዊ ጥቅም ነው ይላሉ። ለዚህም ምክንያቱ አንደኛ ራሳቸው የያዘነው ነው። ሁለተኛ አላማቸው እንደዚህ አይነት መሪዎች ለቀጣይ ፌዝ ሂደት ለሰላሙ ስራ ይረዳሉ ብለን ስላሰብ አሜሪካኖች እንዳያጠፏቸው ጥንቃቄ ነበር በማለት ይገልጻሉ። ሆኖም አሜሪካ የስለላ ሳተላይት መረጃ ከኢትዮጵያ መከላከያ ጋር መቀየር ጨምሮ በጥብቅ በጋራ ይሰሩ እንደነበር አምባሳደር ወንድም ሆነም ኮሎኔል የሚያምኑ ጉዳይ ነው። አሜሪካ በመስከረም 11 2011 እንደ ኢትዮጵያ አቆጣጠር በኒውዮርክ የሚገኘው የዓለም የንግድ ማዕከል ያወደመው አውሮፕላኖች የጠለፋ አየር ጥቃት ተከትሎ ጸረ ሽብር በሚል የተለያዩ ሀገራት ላይ ጥቃት ያፋፋንችበት ወቅት ነበር። ጥቃቱ ከደረሰ ከስድስት ዓመታት በኋላ በአፍሪካ ቀንዷ ሶማሌ መሽገዋል ያለቻቸውን የአልቃኢዳ ከፍተኛ አመራሮች ለመያዝ ወይም ለመግደል ዘመቻ ጀመረች። በዚያ ጊዜ አልቃኢዳ ጋር ትስስራላቸው የተባሉ ኢታሃዲ እስላማዊ ፍርድ ቤቶች ህብረትና በአልሸባብ አመራሮች ላይ አነጣጥራ ነበር። አልኢትሃድ በወቅቱ ሱዳን መቀመጫውን አድርጎ የነበረው አልቃይዳ ቁንጮ ሰውና የሳውዲ ቱጃር ቢሊንዴን በገንዘብ ይደግፍ የነበረ ሲሆን ከመስከረም ጥቃት ጋር ተያይዞ አሜሪካ በአሸባሪነት ተፈርጇል። አሜሪካ በተለይም በ1998 በኬንያ ታንዛኒያ ኤምባሲዎች ላይ በተፈጸመ ጥቃቶች እጃቸው አለባቸው ያለቻቸውን የአልቃይዳ መሪዎች በሶማሌ እየፈለገች ነበር። በእነዚህ ኤምባሲዎች የተፈጸሙ ጥቃቶች በህብረቱ ላይ ቁርጠኝነት ያለው የራስ ካምቦኒ ብርጌድ የጦር ካምባ ኢትዮጵያን አልቃይዳን ጨምሮ ሌሎች ታጣቂ ቡድኖች በማሰልጠኝነት ጥቅም ላይ ውሏል ነው የሚለው የራስ ካምቦኒ ብርጌድ መስራች ሐሰን አብድላሂ ሀርዝ አልቱርኬ በ1990ዎቹ ጀምሮ በአልቃይዳ ጠንካራ ግንኙነት እንደነበራቸው የስታንፎርድ ዩኒቨርሲቲ የወጣው የታጣቂ ቡድን እንቅስቃሴ የሚከታተለው ማንኪም ማሊንት ኦርጋናይዜሽን ጽሁፍ ያስረዳል። አልቱርኬ የህብረቱ እንዲሁም ከዚህ ቀድሞ የነበረው አልአትሃድ እንዲሁም የጦር አዛዥ ነበሩ። አሜሪካ በ2007 በሶማሌ ላይ የአየር ጥቃት ስትፈጽም በተቀመጠችው የምስራቅ ኢትዮጵያ አየር ማረፊያ እንደሆነ በኦቱ ዩኤስ አይዲ ዩስድ ቤዝ ኢትዮጵያ ሀንት ኦፍ አልቃይዳ የሚል ርዕስ የወጣ የኒውዮርክ ታይምስ ጽሑፍ አስነብቧል። አሜሪካ በሚስጥር የሆነ ታክስ ፎርድ 88 የሚባል የግብረ ኃይል አቋቁማ በኢትዮጵያና በኬንያ በኩል ወደ ሶማሌ ጦር ማስገባት ይሄው ዘገባ ያትታል። ይህም በኢትዮጵያ የሶማሌ መጠነ ሰፊ ወታደራዊ ጥቃት ከጀመረች ከአመታት በኋላ ማለት ነው። በዚያውም አመታት ታህሳስ መጨረሻ ሁለት ኤስ 130 የተሰኘ የጦር አውሮፕላኖች ስራ ኢትዮጵያ ትንሽ አየር ማረፍ ያደረሱ ጥቃቱ ኢላማ ያደረገው አፍጋኒስታን ውስጥ የሰለጠነው ወታደር አዛዥና እስላማዊ ፍርድ ቤት ምክር ቤት ከፍተኛ አመራሮች አንዱና ሌላኛው አልሸባብ አመራር በሆነው አዴን ሀሽ አይሮን ላይ ነበር። ጥቃቱ ከተፈጸመ በርካታ ሰዓታት በኋላ ኢትዮጵያ ወታደሮችና አንድ የአሜሪካ ልዩ ኦፕሬሽን ቡድን ወደ ስፍራው ደርሰው ስምንት ሰዎች መሞታቸውን እንዲሁም ሶስት ሰዎች መቁሰላቸውን አረጋግጧል። በፍስራሹ ውስጥ በአድን የአንድ ደም የተጨመላለቀ ፓስፖርትና ሌሎች እቃዎች ማግኘታቸውን ተከትሎ ሳይጎዳ ወደ ሳይሞት አልቀርም አሉ። ሁለተኛው ጥቃት ያነጣጠረው እስላማዊ ፍርድ ቤት ከፍተኛ አመራር የሆነው ሸህ አመድ ማዶቤ እንደነበረ ዘገባው አስነብቧል። ማዶቤ ከዚህ ጥቃት ተርፏል። በኋላም ላይም በኢትዮጵያ መማረኩ የአሜሪካ ባለ ጣናት አረጋግጠዋል። ማዶቤ ከኢትዮጵያ ቆይታ በኋላ ህመሙን ያገገመው ማዶቤ ከሁለት ዓመት የኢትዮጵያ ቆይታ በኋላ ወደ ጅቡቲ አመራ። ጅቡቲ የሶማሊያ ብሔራዊ መንግስት ይመሰረት በሚል የተለያዩ ቡድኖች አንድ ላይ የሚመጡባት ጉባኤ ተካሄደ። ጉባኤ በማስተባበር የምስራቅ አፍሪካ በየነ መንግስት ኢጋድ ትልቁ ሚና ነበረው። ለሶማሊያ አመራሮች ማዶቤ የዚህ ሂደት አካል መሆን አለበት በሚል ማመን የነኮሎኔል ገብሬ ተግባር ነበር። በጊዜ የኢትዮጵያ መንግስትና ኢጋድ ወክለው የጅቡቲ ሂደት ውስጥ ራሳቸውን ኮሎኔል ገብረ እግዚአብሔር ነበሩ። ከሶማሊያ አመራር ጋር ተመስርቶ ከተማመኑ በኋላ ኢትዮጵያ መንግስት አመራሮች ሪፖርት አደረጉ። ኢትዮጵያ መንግስት አመራሮች ደግሞ በቀጥታ አውሮፕላን ማዶቤ ወደ ጅቡቲ ላኳቸው። ጅቡቲ አየር ማረፊያ የተቀበሏቸው ራሳቸው ኮሎኔሉ ነበሩ። ከዚህም ጉባኤ የሽግግር መንግስት ይመራ የነበረው አብዱላሂ ዩሱፍ ስልጣናቸው ለቀሪው ሸሪፍ ሼክ አህመድ በ2009 ፕሬዚዳንት ሆኑ። ጉባኤ የተቀላቀለው ማዶቤ የፌዴራል መንግስት የፓርላማ አባል ሆነው ወደ ኪስማ አቀኑ ነገር ግን የፓርላማ አባልነት የቆዩ ለጥቂት ጊዜ ነበር። ወዲያውኑ አላሰሩኝም ብሎ ከፓርላማ አባልነቱ ለቀቀ። ሆኖም ከኢትዮጵያ የነበረው ቆይታ በኋላ አጋርነቱ ቀየረ። በኢትዮጵያ የተደረሰው ስምነት ነበር። እንደ ማዶቤ ያሉ መሪዎች በጋራ ጥቅም የተመሰረተ ግንኙነት እንደሚኖር አምባሳደር ወንድሙ አጽንኦት ይሰጣሉ። እንደ ልጅ አትልኪያቸውም ሲሉ ንግግራቸውን ያጠናክራሉ። አልሸባብ ለማዳከምና ለመቆጣጠር ከወታደራዊ መንገድ በላይ ፖለቲካ አስተዳደራዊ መፍትሄ ያስፈልገዋል በሚል ፖሊሲ ኢትዮጵያ ትመራ እንደነበር ያስረዳሉ። ኢትዮጵያ በኦቶ ወታደራዊ ጣልቃ መግባት ጨምሮ በሶማሌ ላይ ከፍተኛ ትኩረት ያደረገ የውጭ ፖሊሲ የምትከተል ይመስል ነበር። ለአራት ዓመታት ያህል በሶማሌ አምባሳደርነት ያገለገሉት አምባሳደር ወንድሙ ሶማሌ ላይ ያለው ትኩረት ተመጣጣኝ ያልሆነ ዲስፕሮፖርሽናል ፕሮፖርሽናል ይመስል እንደሆነ እውነታው ያልነበረም ይላሉ። በ1980 ውስጥ ዘጠናዎቹ የነበረ የሽብርተኝነት እንቅስቃሴ እንዲህ አይነት እርምጃዎች ባትወስድ ኢትዮጵያ አደጋ ውስጥ ትገባ ነበር ይላሉ ያስረዳሉ። ኢትዮጵያ በተለይ እንደ ባይደዋ ጌድ ያሉ አዋሳኝ ስፍራዎች እንቅስቃሴ ከፍተኛ ትኩረት ትሰጣቸው ነበር ይላሉ። አስራ አምስት ዓመታት በሶማሌ የሰሩት ኮሎኔል ገብሬ ሰላሳ ስምንት የሚደርሱ የሶማሌ ጎሳዎች ለያዘችው ኢትዮጵያ ለሁለቱ ሀገራት ቁርጠኝነት በጣም የጠበቀ ነው ይላሉ። ሶማሌ ጉዳይ ኢትዮጵያ ትልቅ ባለድርሻ ናት ይላሉ። ኮሎኔል የነገሩን ክብደት ሲያስረዱ ማዶቤ የሁለተኛ ደረጃ ትምህርቱን በሞቃዲሾ ማጠናቀቁን ዘአፍሪካ ሪፖርት ከ12 ዓመት በፊት በወጣ ህይወቱ ታሪኩ ጠቅ ተጠቅሷል። ማዶቤ በኢትዮጵያ ኦጋድን እንደተወለደ እንደሚነገር ጽሁፌ ቢያትትም እሱ ግን ይህንን ሲናገር ተደምጦ አያውቅም። በዩኒቨርሲቲ ውስጥ የእስልምና ህግ አጥንቷል። የግል ህይወቱ የሚጀምረው አልኢትሃድ ሶማሌ ውስጥ በመቀላቀል ነው። አልኢትሃድ በሶማሌ ትጥቅን ከሃይማኖት ጋር በማቆራኘት ፈርቀዳጅ እንደሆነ ይነገራል። ለዓመታት ያህል የራስ ካምቦኒ ብርጌድን መርተዋል። ኢትዮጵያ ጦር መውጣቱን ተከትሎ እንዲሁም ማዶቤ ወደ ሶማሌ ከተመለሰ በኋላ የራስ ካምቦኒ ብርጌድ ከሶስት ሌሎች ድርጅቶች ተቀላቀላቱ ቡድኖች ሂዝቡል ኢስላምን ፈጠሩ። አልቱርኪ የሚመራው ራስ ካምፖኒ ብርጌድ ከአልሸባብ ጋር ጥምረት በመፍጠሩ ለማዶቤ ተቀባይነት አልነበረውም። ይህን ተከትሎ ማዶቤ በበኩሉ ከሂዝቡል ኢስላም ወጥቶ ራሱን ካምፖኒ ሙቭመንት የተሰኘው ጦር አቋቋመ። ማዶቤ ራስ ኮምፒ ጦር አልሸባብ በከፍተኛ ሁኔታ የሚጻረር ሆነ። ማዶቤ የቀድሞ ቡድኑ አልሸባብ ለሶማሌ ወሳኝ ስጋት ነው ሲል አወጀ። አልሸባብን ጋር ኪስማዩን ለመቆጣጠር ፍልሚያ ተደረገ። አልሸባብ የኪስማዩን ወደ መቆጣጠሩን ተከትሎ ማዶቤ ጦሩን ወደ ኬንያ ድንበር አፈገፈቀ። ሆኖም ኬንያ ባገኘው ድጋፍ አልሸባብ በ2012 መዋጋት እንደጀመረ ዘአፍሪካ ሪፖርት በዚህ ዓመት ባወጣው ጽሑፍ አስነብቧል። መጨረሻም ላይ ማዶቤ አሸነፈ። አልሸባብ ከኪስማዩ ከተባረረ በኋላ የማዶቤ ራስ ካምፖኒ ሙመንትን ከተማዋን ተቆጣጠረ። ማዶቤ ወደ ኪስማዩ ተመልሶ አስተዳዳሪ ሆነ። ራስ ገዟ የጁባላንድ ግዛት ለመመስረት ረዝም ያለ ጊዜ ወስዷል። በ2013 የራስ ካምፖኒ አባላት ጨምሮ በርካታ ጎሳ የተሳተፉበት ስልጣን የመጋራት ድርጅ ውድድር አካሄዱ። በኦቶ መሪ የነበሩት የሶማሌ ፕሬዝዳንት ሀሰን ሼህ አህመድ እና ማዶቤ መካከል ግጭት ሲፈጠር የኢትዮጵያ ማደራደር ዋነኛው ሚና ተረከበች። ኢጋር ጥላ ስር የውጭ ጉዳይ ሚኒስትር የተሳተፉበት ሞቃዲሾና ጁባላንድ ተደራደሩ። የአዲስ አበባው ስምምነት ተብሎ የሚጠራው ቀጠናዊ ጅማሮም ተሳካ። የጁባላንድ ጉባኤ ተከትሎ ኢትዮጵያና ኬንያ የሚደግፉ ማዶቤ የራስ ገዟ ጁባላንድ ፕሬዚዳንት ሆነው ተመረጡ። የጁባላንድ መንግስት ምስረታውን አምባሳደር ወንድሙ ተሳትፈዋል። በዚህ በጁባላንድ ራስ ገዝ ሆኖ የወጣችበትና ማዶቤ ለአስራ ሁለት ዓመታት አካባቢ እንዲመራ ያስቻለ ሁኔታ ተፈጠረ። ኮሎኔል ገብረ ጋቤር እንዲሁም አምባሳደር ወንድሙ ማዶቤ የተለያዩ ጎሳዎች በማ በመሳተፍ በርቅና በመሳተፍ የተመሰረተ ፖለቲካ ይመሩን ይሉታል በግጭት በማያጣው አካባቢ ለአስራ ሁለት ዓመታት በስልጣን መቆየት ለአጋጣሚ የሚመጣ እንዳልሆነ ነው አምባሳደር የሚያስረዱት። የጠቅላይ ሚኒስትር አብይ አህመድ ስልጣን መምጣት ተከትሎ በኢትዮጵያና በማዶቤ መካከል ያለው ግንኙነት መሻከር ታይቷል። ስልጣን በፌዴራል ማዕከላዊ መንግስት እንዲከማቸው የሚፈልጉት መሐመድ አብዱላ መሐመድ ወይም በቅጽል ስማቸው ፎርማጆና ማዶቤ ውጥረት የተሞላው ግንኙነት ነበራቸው። በዚህም ፕሬዚዳንት ፎርማጆ ከፊል የራስ ገዟ ክልሎች አክልሎች ማዕከላዊ መንግስት ቁጥጥር ስር ለማድረግ ተንቀሳቅሰዋል። በተለያዩ ግዛት አጋሮች መሾም ቢችሉም በጁባላንድ ይህንን ማሳካት አልተቻለም። የሶማሌ ማዕከላዊ መንግስት መጠናከር በደገፈ መልኩ የተንቀሳቀሰው የአብይ አስተዳደር ፎርማጆ ድጋፍ መስጠት ጀመረ። ኢትዮጵያና ሌሎች ግዛቶች የጎሳ ሚሊሻዎችና ና የፖለቲካና ፀጥታ ተዋናይ ትሰጥ የነበረው ድጋፍ ቀለበሰች። የሶማሌ ማዕከላዊ መንግስት መጠናከር ከመደገፍ በተጨማሪ ማዶቢያ አብይ ተቀናቃኝ ከሆነ ህወሀት ኢህዲግ ጋር ጥሩ ግንኙነት መኖር አስተዳደራቸው ድጋፍ ሚዛኑን ወደ ፋርማጆ እንዲያጋድል ማድረጉን ኢንዲ ጀነስ ስታንድ ኦፍ ኢን ሳውዝ ሶማሌ የሚለው ከአምስት ዓመት በፊት የወጣው የክራይሲስ ግሩፕ ጽሑፍ ያስረዳል። ኢትዮጵያ በአንድ የክልል ግዛቶች ጦሯን በመሰማራት ተከትሎ ፋርማጆ አጀንዳውን በማስፈጸም በአዲስ አበባ ድጋፍ እየተጠቀመ ነው ተብሎ ተከሰሰ። እነዚህም መካከል የሳውዝ ዊስተር ተቃዋሚ እጩ የሆኑት ሙክታር ሩቤን አስር እስር አንዱ ነበር። በተጨማሪም የሶማሌ ማዕከላዊ መንግስት የማጠናከር ማዕቀፍ አድርጎ በተያዘው በጌዶ ና ዶሎ፣ ባይዶዋ መስመር ኢትዮጵያ ጦር እንቅስቃሴ መጨመሩን ክራይሲስ ግሩፕ በሪፖርቱ አካቷል። ማዶቤ ለማሰር ያልተሳኩ ሙከራዎችም እንደነበሩ ተጠቅሷል። ጁባላንድ በምርጫው በምታደርግበት በአውሮፓውያኑ 2019 ኢትዮጵያ ጦር የያዘው አውሮፕላን በኪስማዮ አየር ማረፊያ ለማረፍ ቢሞክርም በጁባላንድ እና በኬንያ ወታደሮች መካከል የክራይሲስ ግሩፕ ጽሑፍ ያስረዳል። የተባበሩት አረብ ኤምሬቶች ጠቅላይ ሚኒስትር አብይ አህመድ እና ማዶቤ ልታስማማ እንደሞከረች አንዳንድ ዘገባዎች አመላክቷል።